ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር። ሴትና ህፃናት ወጥተው መግባት እየቻሉ ነው። ገናቸው ሞተው እንኳ ረፍት ያገኛሉ ወይ? እኛ አስተገቢው ፍትህ እናያለን ወይ? ታስታውሳላችሁ? ከዚህ በፊት ዶክተር ገመቹ ኦሮሞ ላይ ውሃ ረጭተው ወደ አማራ ቀየሩት ብለው ነበር። ይ ከያደ ተንታቴ ዶክተር ስለዚህ ጭህታችን ወጥቶ መናገር አማራ ሆኖ መወለድ ግቢ አይደለም፣ ሰው መሆን ብቻ በቂ ነው። ይሄ ፖለቲካ ብቻ አይደለም የዘርም ነገር አይደለም። ወተን ሁላችንም ልንቃውመ ውል እንል ነው የሚገባው አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደሉት፣ ጣሊያንን እኮ አይደለም የገደሉት። ነው የምስራች የምስራች አለ አርፈዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ሀጂ ሙፍቲ ኡመር ኢድሪስም የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እንዲህ ሲሉ መልእክታቸውን አስተላልፈዋል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ፣ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በሰበር መረጃ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው የልጅቱን ጉዳይ አስመልክቶ ይሆናል ማለት ነው። የልጅቱን ጉዳይ ለማውገዝ መሆን ብቻ በቂ ነው በማለት እያወገዙት ይገኛሉና፣ እውነት በጣም እጅግ ደስ የሚል ቪዲዮ እያየን ያለ ነው። አንዱ መጥፎ ቢናገር እጅግ ብዙ መልካም ሰዎች እንዳሉ መርሳት የለብንም ብዬ አስባለሁ። ከሁላችንም በኩልና እኛም እዚህ ጋር የምናቀርባቸው እየመረጥን እንደ ሀገር ሀገርን ሊያሻግሩ የሚችሉትን ሀሳብ የወጣቶችን ድምጽ ነው። እንደ አንድ ኦርቶዶክሳዊም እንደዚህ ያሉ መልእክቶችም ማስተጋባት አለብን ብዬ አስባለሁ። በጣም ብዙ መጥፎ ሀገሮች አሉ። እነሱ ግን ትተን መልካም የሆነውን ሁሉ ድምጽ መከተል ማስተጋባት አለብን ብዬ አስባለሁ። የማስደምጣቸው ይሆናል። ይህ መረጃ በተጨማሪ በሁላችንም ልብ ውስጥ የቀሩትን መልካም የሃይማኖት አባት ሳይሞቱ ሞቱ ሞቱ እያሉ የሚዘግቡ ሰዎች አሉ። እና አስበው እንደሆነ አይታወቅም። ላወሩት ለእነሱ ያደርግላቸው ነው የሚባለው። እውነት በጣም ያሳዝን ነገር ነው። እውነት ላችኋለሁ፣ እነሱ ተሳስተው ብዙዎችን እያሳዘኑ ስለሚገኙ ማለት ነው። በአሁኑ ሰዓት ታዲያ ያሉበት ሁኔታ የማሳወቃችሁ ይሆናል። ብዙ ኢትዮጵያውያን የሚወዳቸው አባት እንደሆኑ ይታወቃሉና፣ ይህ ዜና የተሳሳተ እንደሆነ ለተጨነቃቸው ወደ ኢትዮጵያውያን ይህ መረጃ አስደምጣቸው ይሆናል። ተጨማሪ መረጃ አለ ይህን የሚያረጋግጥ አስደምጣቸዋለሁ። ቪዲዮውን ላይክ እያደርጋችሁ ጀምሩት። ከዚህ ቪዲዮውን ጀምሩ አለ በደንብ አድርጋችሁ፣ ኦርቶዶክስ ቪዲዮውን በደንብ ላይክ አድርጉልኝ። ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችዋለሁኝ። እስኪ ከመጀመሪያው ቪዲዮውን ጀምር ተከታተሉ። ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህም ፊልም ታሪክ ልንገራችሁ ማየት ለምትፈልጉ ሰዎች ማይን ይባላል። በ2017 የወጣ ፊልም ነው። ይህንን ቪዲዮ አቋርጡትና ሂዱ እናዩት። ማየት ለማትፈልጉ የፊልሙን ታሪክ ባጭሩ ልንገራችሁ። ማይክና ቶሚ የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለው ወደ አንድ ቦታ ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነውም የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ እየወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር ያዘው ኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው። ጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው። እኛን ለማስፈራራት ነው። ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደ ኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን ቶም አይዞ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምፅ ይሰማል። ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምፅ ስለሰማ ማለት ነው። እሱ ፈንጂ ረግጧል። ጓደኛው ደግሞ ፈንጂ ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂ ፈንድቶ ይሞታል። በፈንጂ እግሩ የተቆረጠው ጓደኛው ቶምም እዛው አበራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድ ነው፣ እሱም ፈንጂ ረግጧል። እሱም ከለቀቀ ይሞታል ስለዚህ ጓደኛህን እባክህን ታው እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ እስካሁንም አልተነቃነቀም ረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዛ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ ሁለት ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት በኋላ በከፍተኛ ጥም ያልፋል። በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። ድሙ መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነን ቆምከው ይለዋል። አይ ፈንጂ ረግጫለሁ እግሬን ካነሳው ይፈነዳል ይለዋል። በአካንት አይምሮ ውስጥ ያለው ነገር ነው የሚፈነዳው ራስህን ነው እያስጨነቅ ያለው ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለሁለት ቀን ከም ይመጣና ምን ሆነን የቆምከው ይለዋል አይ ፈንጂ ረግጫለው እግሬን ካነሳው ይፈነዳል ይለዋል በአካንት አይምሮ ውስጥ ያለው ነገር ነው የሚፈነዳው። ራስን ነው እያስጨነቅ ያለው ምንም ነገር የለም የሚለውና ይሄዳል። ይሄ ወታደር ለሁለት ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያረገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት ደነገጠ። ማለት ከሁለት ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምጽ የሰማው በኋላ አስቡት፣ በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን የሚያሳድደን የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ፣ እንደዚህ ቢለንስ፣ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ፣ ገና ያልተፈጠሩ የሌሉ ነገሮችን እየፈራን ዕድሜ ዘመናችንን የምንከፍለውን መስዋዕትነት የሚያሳይ ጋይስ እንደሰማችሁት ይህ ፊልም እንግዲህ በጣም ትልቅ መልእክት ያለው ነው። ወንድማችን ቤ እግዚአብሔር አክብር ልማለት ወዳለው ከዚህ ቪዲዮ እውነት እላችኋለሁ በጣም ብዙ ነገር ትማሩበታላችሁ ብዬ ነው ቅድም ያስደምኳቸው። አሁን ከታ ወደ መረጃዎች እንሄዳለን፣ ተከታተሉኝ። ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት ወንድም ሁለት ሴት ህጻናት ልጆቹን ይዞ በበረሃ አቋርጦ በህገወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ፣ እንደፈለገኝ ከራተት። እነኝን ሁለት ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ሕፃናትን አደራ መቀበል የሚችል ክንድ አለ? ሴትና ህፃናት ወጥተው መግባት እየቻሉ ነው ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳ ረፍት ያገኛሉ ወይ እኛስ ተገቢውን ፍትህ እናያለን ወይ ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠል ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደው። ጋይስ እንደሰማችሁት ነው። ይህም መረጃ እንግዲህ ከዚህ ቀደም በዚህ ወንድም ላይ በጣም ብዙ ሰዎች ቪዲዮ እየሰሩ ምን አይነት ወንድ ነው እያሉ ሲተቹት እያየን ነበረና እንደው ወንድማችን ሄዶ በደንብ አድርጎ ገልጾታል ተናግሮታል። ይህ ወንድማችን ምንድን ነው ጥፋቱ? እምኑ ጋ ነው ጥፋቱ እያየን ያለ ነው። ሴቶች፣ ሴቶቻችን በእንደዚህ አይነት መልኩ እያየን እያለን የወንድም ምንድነው ስህተት የሰራው ሊያስ ብለን ያስገድደናል ማለት ነው። የሰሞኑን እያየን ያለ ነው መረጃ። ወንድማችን ቴሎ፣ ወንድማችን እግዚአብሔር አክብርልን ማለት እወዳለሁ። ከዚህ ጉዳይ ጋር በተያያዘ እንግዲህ በጣም ውዝግብ የተነሳበት መረጃ እንደሆነ ሁላችሁም ታውቃላችሁና ከዛም ከዚህም በማለት በጣም መጥፎ መጥፎ ነገሮች የሚናገሩ ሰዎች እንዳሉ ሁሉ አንድ ወጣት እጅግ የምንወደው የምናከብረው ኦርቶዶክሳዊ ወንድም ያለውን ነገር ሰምተን እንመለስ እስኪ ስለዚህች እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም ሰው መሆን ብቻ በቂ ነው እንደ ዜጋ እንዳንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው እንደ ሀገርም ውድቀት ነው እናት እንዴት ሆና ይሆን? በመድኃኔዓለም ስታስቡት እናት ወላድ እንዴት ሆና ይሆን ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነገ በኔ እኮ ነው ይሄ ነገር፣ ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም የዘርም ነገር አይደለም። ወተን ሁላችንም ልንቃወመው፣ ኡኡ ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያዊ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኳ አይደለም የገደል ነው ጣሊያንን እኳ አይደለም የገደል ነው። የእኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? ነው የትኛው እንዲህ። አረ በመድኃኒዓለም አረ በመድኃኒዓለም መንገድ ስተናል። በእውነት ሀዲዱን ስተናል። ይሄንን ሁላችንም ወተን ውል ነው የሚገባው እንግዲህ ለአማራ ለእሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም፣ ነገ ሁላችንም ላይ ሊደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ ለም እያወራሁልህ እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ፣ የእያንዳንዱ ክርስቲያን፣ የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል ከቁጥር እየቀነሱኝ ስለሆነ ከእነሱ ጋር ነው የምቆጠረውና ጋይስ እንደሰማችሁት ነው። እንግዲህ በጣም የሚገርም የሚደንቅ መልእክት ነው ወንድማችን እያስተላለፈ ያለው። ይህን ነገር ለማውገዝ ሰው መሆን ብቻ በቂ ነው። እኛም እያልን ያለ ነው ይህንን ነው። ገብቷችኋል አይደለ? ስለዚህ በጣም ብዙ መጥፎ ሰዎች አሉ። በጣም እጅግ የሚያቅለሽልሽ ንግግር የሚናገሩ አሉ ከዛም ከዚህም። እና ደግሞ እንደዚህ ያሉ መልካም የሆኑ ደግሞ በጣም የሚወደዱ ወንድሞች ያሉን ውድ ኢትዮጵያውያን ስለሆነም እንደዚህ ያለውን ሀሳብ ደግሞ በደንብ አድርገን ሼር ማድረግ አለብን። ይህ ነው እኛን የሚያሻግረን። እንደዚህ ያለ ድምጽ ነው በአሁኑ ሰዓት ለኢትዮጵያ የሚያስፈልጋት ብዬ አምናለሁ፣ እንደ አንድ ኢትዮጵያዊ እንደ አንድ ኦርቶዶክሳዊ ማለት ነው። ስለዚህ እንደዚህ ያለ ነገር ይልመድብን ብዬ አስባለሁ። የምስራች የምስራች! አለ አርፈዋል። እንዴት አባቱ! ደስ የሚል ቀን ነው። በእናታችን እኔን አሳመረው አይል እንዴ አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ግን ከካም ይሲ መረጃ እንግዲህ፣ በዛሬው ዕለት በጣም በስፋት እየተሰራጨ ይገኛል። እንግዲህ ያው የተሳሳተ መረጃ ነው። ለወንድማችን ልቦና ይስጥ። ምን ይባላል እንግዲህ፣ ምንም አይባልም። በየፌስቡክ ፔጅ ሁሉ እንደዚህ ያለ የሀሰት መረጃ ሲሰራጭ ነበረ። የተመኛችሁትን ለእናንተ ያድርግላችሁ ነው የሚባለው። በጣም ብዙ ኢትዮጵያውያን የሚወዳቸውን አንድ ሃይማኖት አባት በጣም በብዙ ኢትዮጵያ ልብ ውስጥ የቀሩትን አባት እንደዚህ አድርጎ ማጥላላት ከምን የመነጨ እንደሆነ እንንጃ። ነገር ግን ምንም ቢሆኑ እንደ አባትነት መከበር ያለባቸውን አባት ማክበር አለብን። የተሳሳተ መረጃ የለጠፋችሁ በጣም ብዙ ኢትዮጵያውያን የሚወዷቸውን ሰዎች አታሳዝኑ ብዬ ይሄን መልእክት ማስተላለፍ ወዳለሁኝ። ነገር ግን በአሁኑ ሰዓት ያሉበትን ሁኔታ የሚያጠናክር ብዙ መረጃዎች እየወጡ ነው ያሉት የጤንታቸው ሁኔታም አሁን ምን ላይ ደረሰ የሚለውን መረጃዎች እየወጡ ነው ያሉ፤ ሰምተን እንመለስ። እስኪ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ሀጂ ሙፍቲ ኡመር ኢድሪስ አሁን ላይ የጤናቸው ሁኔታ መሻሻል እያሳየ እንደሚገኝም የተለያዩ የመረጃ ምንጮች መረጃውን እያወጡ ይገኛሉ። ሀጂ ሙፍቲ ኡመር ኢድሪስ እንደሚታወቀው በጠና መታማቸውን መረጃዎች ሲወጡ ነበረ። አሁን ላይ ግን የጤናቸው ሁኔታ መሻሻሉንና በርካቶችን ቤታቸው እየሄዱ እየጠየቋቸው እንደሚገኙ ሰምቻለሁ። ሁላችንም ታዲያ ጨርሶ እንዲምራቸው በየሃይማኖታችን ጸሎት እናደርግላቸው። በአሁኑ ሰዓት ደስ የሚል ዜና ለመላው ኢትዮጵያውያን ተሰምቷል። ሀጂ በአሁኑ ሰዓት ጥሩ ጤንነት ላይ እንዳሉ ተገልጿል። ሰሞኑን እንግዲህ ባጋጠማቸው የጤና እክል ሆስፒታል መግባታቸው ይታወቃል። በትናንትናው ዕለትም እንግዲህ ሀጂ ሞቱ የሚል ዜና እንግዲህ የውሸት ዘገባዎች እየተሰራጩ ይገኛል። በአሁኑ ሰዓት እንግዲህ እንደተሰማው ሀጂ በአሁኑ ሰዓት ጥሩ ጤንነት ላይ ይገኛሉ። ይህ ቪዲዮም እንግዲህ ብዙዎች ጋር እንዲደርስ ብዙ ሰዎች የተጨነቁ ስላሉ ብዙ ሰው ጋር እንዲደርስ ኮፒ ሊንክ ሪፖስት አደርጉ አድርጉ ፎሎ ማድረግ እንዳይረሳ። መልካም ቀን። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እድሪስ እንዲህ ሲሉ መልእክታቸውን አስተላልፈዋል። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳሰበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንገዳደለው? ምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አድርጎታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባ። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል። መልካም ቀን ይውልላችሁ። ፎሎ ማድረግ እንዳይረሳ ጋይስ። እንደሰማችሁ ትክክለኛው መረጃ ይህን ይመስላል ማለት ነው። እንግዲህ ሁላችሁም እንደምታውቁት በጣም እጅግ የሚወደዱ አባት ነው። ምንም ቢሆን የኛ የኦርቶዶክሳውያን አባት ባይሆኑም፣ ነገር ግን በኢትዮጵያ ማህበረሰብ ዘንድ በጣም እጅግ የሚወደዱ ሁልጊዜ ሰላም ሁልጊዜ ፍቅር የሚሰብኩ አባት ማንም ወገናቸው ሲጎዳ ዝም የማይሉ ተንስተው ድምጽ የሚሆኑ አባት ናቸው። ስለዚህ እኛ አባት ያሉበት ሁኔታ ይህን ይመስላል። እግዚአብሔር ጨርሰው ይማርልን ልምላቸው ይገባል ማለት ነው። ልክ በዚህ ሰዓት ብፁ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ የአግዙኝ ጥሪን እያሰሙ ይገኛሉ። ብፁነታቸው በሀገረ ስብከታቸው ብቻ ሳይሆን በሌሎች አካባቢ መልካም አባትነታቸውን በማሳየት ወደር የሌላቸው መልካም እረኛና አባት ናቸው። ታዲያ ብፁዕነታቸው አንድን ነገር ከልባቸው ሽተዋል፣ ፈልገዋል። በቦዲቲ ከተማ የምትገኘው የምስራቀ ፀሐይ ቅድስት ማርያም ቤተ ክርስቲያን በአፋጣኝ እንድትጠናቀቅላቸው። ይህንንም ለማሳካት ወደ ሰባ ሚሊዮን ብር የሚያስፈልግ ሲሆን ልክ አሁን ይህን ቪዲዮ በሠራውላችሁ ሰዓት፣ ቅዳሜ ምሽት ማለት ነው፣ በበርካታ የቲክቶክ ቻናሎች በነ ብሩኬ፣ በነ ልደት በነ ሮባ እንዲሁም በነ አቤኒ በመሳሰሉ ወንድሞች በቀጥታ ስርጭት የብፁዕነታቸውን ተልእኮ እያሳኩ ነውና፣ ሁላችሁም በዛ በመገኘት አነሰ በዛ ሳትሉ ብፁዕነታቸውን አለን በማለት እንድንተባበር ጥሪ እናቀርባለን። እንዲህ የሚያማትብ ሰው አይታችሁ አታውቁ። ተውት፣ እሺ። እንዲህም አይታችሁ ላታውቁ ትችላለ። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው በተለይ ወንዶች ደግሞ አሊያም ሴቶች ደግሞ፣ ይሄ ኳስ የሚያየው ሰው ነው። እንደዛ የሚያረገው ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ፣ ምክንያቱንም ማያቆም እኮ ለምንድን የምትስመው ተብሎ ሲጠየቅ እንዲህ መስቀሉና እንዴ የምትስመው ምንድን ነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማት ብሎ ያስተማሩን እንደዛ አይደል? ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላል እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲያርገው ነው የሚያማትቡት፣ በዚኛው እጣታቸውና በጠቋሚ እጣታቸው እንዲያመሳቅለው ማለት ነው። በዚኛው መስቀል መስራታቸውን ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናደርግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ወደ ትምህርታችን ግን ልመልሳችሁ። ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለ ምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለው አለ። አንዳንድ ሰው መጸለያው ሳያንስ መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር ምናለካካ ሰዎች አለ። ቢያንስ እግዚአብሔር ወይ እንደ ገሌ ስላላደረከኝ አመሰግንሃለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን ሲጀመር በነገራችን ላይ እኛን ራሳችንን ከፍ አርገን ሌላውን ባለበት ቦታ ዝቅ አርገን እንደነገ ስላላረከኝ አመሰግናለሁ ነው አይል ያልከው፣ አንተ ራሱ አሁን ቆመ ላለመናወፅህ ምን መተማመኛ ኖሮ ነው? እርሱ ካለበት ከኀጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበር እንትተህ እሱ ያለበት ኀጢአት ቦታ ላይ አለመቀመጥ በምን ታማምነህ ነው? በፍጹም በፍጹም። ማናችንም የቆመን ቢመስለን ምን እንዳናረግ መጠንቀቅ አለብን፣ እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምህረት ነው። ይህን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደ እገሌ እኮ አይደለውም ይላል። እገሌን ተወው። ራስህን እውነት እንደዛ ብለ ማነጻጽር የምትፈልግ ከሆነ እኮ ራስህን አብረ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ።